ያውቃል ግን፣ ማያውቁ ምንም ማያውቁ ልጆች ናቸው እኛን እያስቸገረ ያለው። እንደዚህ አይነት ሰው ማሪ አንድ ነገር ያለ ማስቀባት ወይ ኮሜንት ለማቶ መጥፎ ነገር ያን ኮሜንት ነው፣ በቃ እነሱ ነገር ከዛ ከነሱ ጋር ሳትጣሊ ሳታወሪ ኮሜንቱ ጥርቅ መጥረግ ትችላለሽ፣ ቆንጆ ስለዚህ

ያው ወንድ ነው። እኔ አሁን ብሩክን ሊያገባ መስሎ እነሱ አደለም። እኔ ወይ ባለት ዳር ሊሆን ይችላሉ። የኔ ነገር ምን ያውቃሉ። ግን አንድ ሰው ለምንድን ነው የሚከራከረው? ምናልባት ሀይሜ ላይ የሆነ ጉዳት ከደረሰ አይ ትክክል አደለም ብለን እንከራከራለን። እንደ ሴት ሆነናል፣ ሴት ሆነናል ብለን ወንድንም ግ ማድረግ የለበት ይሄ ወንድም ደግሞ

ሁሉም የማን ጎን ነው የሆነው? ይህ አይሚ ጎን። ምክንያቱም ብሩከት ጥፋት ስለተሰራ ማለት ነው አደለም። እና አሁን እኛው ምንድን ነው አሁን እኛ የማን የአንድ ሰው ሳይድ እንሆናለን ማለት አደለም። ግን ነገሮቹን ተረጋግተን ማሰብና ና ማሄት ይ ነገር ነገ ዛሬ ይቀያይሩ ይችላል

እኔ ቆንጆ ማሪ አንድ ነገር ማሪ አንድ ነገር እንደዚህ የሚያደርጉት ማለት ነው። አንቺን ክፉ ለማስባል ና አንቺ ጥሩ ሰው እንድልትሆን ማይፈልግ ሰዎች ናቸው እንደዚህ አይነት ሰዎች

ምርታ እያደረገ በኋላ አሁን አልተማችኝ ማብታችሁ ነው እንዴ? አንድ ሰውን የምትወዱ ከሆነ ውደዱ፣ ችግር የለን። እኔ ማብታ አይደለም አስመሳይነታው አስመሳይ ነኝ። በቃ የሰው ልጅ እኮ ሲጀመር ፈጣሪ ነው እንጂ ሁሉም ሰው ማስመሰል ይችላል። ከዚህ ከፊት ለሁለቱም ብዬ ሰርች ያለው ከዛ በኋላ የሆነ ነገር ስለተገኘ በቃ ይኔ ስለተናደድኩኝ እንዴት አንድ ሰው እየወደደ አንድ ሰው እንዴት ይጠላል? ይሄ ጥሩ አይደለም ብዬ ያለው እንጂ ክፉ ነገር አላወራም። ሰው ዝም ብሎ ዛቻ ይሰጠኛል። ለእኔ ዛቻ ለኔ የምሬ ነው ምላችሁ እንዴ አሁን ሀይሚን ከብሩኬ ጎን ስትሆን አይ እኔ ወዳት አለው፣ እንደ ድሮ ሆናት አለው ግን አሁን አልፈልግም ስትል ጊዜ በጣም ስለሚናደደኝ ነው፣ እንደ ቅናት ነገር ስለተሰማኝ ነው እንጂ እንደዚህ ያልኩት። እኔ እሱ አንጣልች ነው። ለምን ለክፎ እንደዚህ ታረጋላችሁ? ሰውን አሁን ሀይሚ ስትጎዳ ጊዜ እንደርሳለን። ባለፈው ደሚንባ ያላቀሰቸዋል ጊዜ እነሱ ሲጋ የሰሩ ፕራንክ ላይ አይታቸዋል። ማንም የብሩክ ያላ ሰው የለም። እኛም ሁሉም የሃይሚ ነው አለን። ራስታችሁ ነው እንጂ ለሳጎኒ ነው የቆመን። ግን አሁን የሆነ ነገር ሲፈጠር አይ ስተት አለ ይሄ ስተት መስተካከል አለበት ስንል አንተ ከሌነ አንቺ ከሌነ ሺ እያሉ በቃ ማይሆን ነገር ዘቻ ይሳታሉ። ምን ችግር አለው? አሁን ልጁ ምን አለ? እኔ ላይ ጥፋት ካለ በኢየሱስ ይማውጪ አላት እና ችግር የለም ሰውም ይስማ። ያንቺ ለአንተ ነገር እኔ ሚዲያ ላይ ላውጣ ወይ ስትል አውጪ አለ። እሱ ላይ ጥፋት ቢኖር እንደዚህ ራሱን አምኖ አይደለ እንደዚህ አለ። የኔ መለያያትም የምትፈልጉ ልጆች ካላችሁ በእናታችሁ እንደዚህ አታውሩ አለ። ስለሚወዳት አይደለም ሰው። አንድ ሰው እየወደደ አንድ ሰው የሚጠላ ከሆነ እኛ ይሄ ትክክል አይደለም ተመልሽ፣ ምናምን እንላለን እንጂ ይሄ ፕራንክ የሚሆን እውነት የሚሆን አላውቅም። ያው ነገር የለኝ ግን አይን እያየው ማውራት ትችላላችሁ እንዴ? እኔ ሴት ነሽ ምናምን እያላችሁ እኔ ምን ታውቃላችሁ? እኔ ባለትዳር ሆን ይችላለሁ ወይ ባላለው ሴት ሆን ይችላሉ። እኔ ወንድሜ ስላለኝ ለወንድም ምላለሁ፣ ኢቴም ስላለች ለኢቴም ምላታለሁ። የተጎዳ እየተጎዳ ሰው ካለ እየተጎዳ ጎን ይሆናለሁ። በዚህ መሀል ላይ ገብታችሁ እኔን ባትነኮ ይሻለኛል፣ እንዳትነኮ የምሬ ነው ምላችሁ ሰው በሀቅ ብሎ ሲያውራ ነው ደስ የሚለኝ። ዝም ብሎ ወደት ቁጭ ብሎ ውሸት የሚያውራ ሰው አል ወድ የሚረ ነው። አንድ ሰው ካጠፋ አጥፍቷል፣ በቃ ካላጠፋ አላጠፋም። እናንተ በቃ እንትን በህይወት ወደ ሰማይ ቤት አትሄዱም። ሁላችን ቢሆን በራችሁ አትገቡም። ለምን ሀቅ አይወራም? እውነታው ለማ ብላችሁ ነው እንደዚህ ማስመሰል። አታስመስሉ በቃ አንድ ሰው እኮ የሚወድ መስሎ ገብቶ ከዛ በኋላ ለሱ ጥሩ እንደሰራ ሆኖ አንገቱን ለማስደፋት ሚሞክር ሰው አለ። እንደዚህ አይነት ሰው ፈጣሪ ጠብቅኝ። እኔ ለምን በቃ ጥሩ ከንሽ፣ ጥሩ ነሽ፣ ክፉ ከንሽ፣ ክፉ ነሽ። እኔ የሆነ ሰው ላይ ጉዳት የሚያደርስ ሰው ከሆንኩኝ ማለት ነው ጥፋተኛ ናት፣ ይቺ መጥፎ ሰው ናት በሉ። ግን ሰው ላይ ክፋት መሰራ ሰው በተለይም ፈጣሪ ጠብቀን እንግዲህ የወንድ ልጅ አንገት ለማስደፋት የሚሞክር ሰው ጥሩ አይደለም። ለማዋረድ ሚናምን ይሄ ፈጣሪ የሚያውቅ ነው። ይክሌ ጀግና ነው ከተባለ በቃ ማይሆን ነገር ላይ ነው እንደ ጀግነትን ማሳያት አለበት። ጥሩ ከሰራሽን ክፉ ከሰራሽም ያው አንቺ እሱን በስነስርዓት ካልተጠቀምሽ ይሄ በምንም ማይሆን በቃ ደግ ከምሽ ደግ ነሽ፣ ክፉ ከምሽ ክፉ ነሽ። ምንም የሚላወጥ ነገር የለም። አንድ ነገር ትበል። እየምሬኝ ነው የምላችሁ። የዛሬ ሞኖ የምትባል ልጅቷ አንድ ነገር ትበል፣ እኔን ማለት ነው። በቃል ድምቷ እንዳት መስሏት። እሷ ጀግና ከሆነች እሷ ተወልዳለች፣ እኔ አልተወለድኩም። አንድ ቃላት ታውራ ከኔ ጋር ቆማ ማለት ነው። ልኩን ልኩን ነገር ላይ እቀመጣለሁ። እኔ ጥሩ ነው ከሚባል መጥፎ በውስ ሚሰራ ሰው ማለት ነው፣ በጭራሽ ክፉ ነው የሚል ሰው ይሻለኛል። በቃ ይሄ ጥሩ ልጅ አይደለም፣ ክፉ ናት እቺ፣ ክፉ ናት፣ መጥፎ ሰው ናት ማለት፣ እንደዚህ ያዋጣኛል። ይሄ ጥሩ ነው እያለ ጉዳት ሚሰራው ሰው የሰው ልጅ ላይ ጉዳት ሚያደርሶ ያሉት፣ ይህንን ከፈለጋችሁ ታሉ፣ ችግር የለም።

እየፈለጋችሁ ባሉ እንጂ እኔ መቼም በናንገቱን ትቆርጣላችሁ እንጂ ስታት የሆነ ስታት እስከሚጋኝ ድረስ ማለት ነው የምረ ነው ላችሁ እውነቴም፣ ብሩክ የሆነ ስታት ሰርቶ ከሆነ አሁን አዲስ ስታት ካለ ማለት ነው እርግጠኛ ሆኖ ሚዲያ ላይ እስከሚወጣ ድረስ፣ በትክክል ከነመረጃ መረጃ እስከሚወጣ ድረስ እኔ ይከራከራለሁ ግን ውሸት ሆኖ እንደዚህ ሰው እየበጮ ቃ የትን ቦታ የሚወጭ ከሆነ ማለት ነው፣ እውነትን እንደዚህ በጎን ሆኜ የፈለኩትን ማውራት ይችላለሁ፣ መብቴ ነው። ማንም የሚያስከላክል ሰው የለም። ምን ይከላከል፣ ራሴ መብት ነው። ሃይሚ ምናልባት እሷም የተጎዳች ነገር ካለ ወይ ሚዲያ ላይ ወጥቶ እውነትም እውነት ካወረች እሷም በትክክል ተጎዳ ከሆነ ብሩኬ ዛሬ አወርዳለሁ ነገ እሷን አስቀምጪ። ለሷ እኔ እለፈልፋት አለሁ እኔ የሚፈልገው እውነት በእውነት ብቻ ነው። አሁን ፕራንኪም ይሁን ምንም ይሁን ምንም ይሁን አይመለከተኝም። አሁን ማለት ነው አሁን ያለን ሁኔታ በጣም ከባድ ስለሆነ ነው። በህይወቴ ወንድ ልጅ የትም ሆኖ የትም ሆኖ አሁን የሆነ ቸግሮ፣ ማለት ነው ሊቢያ ላይ መንገድ ላይ አሁን እንደዚህ ቸገርኩኝ አግዙኝ የሚል ወንዶች አለድለ እኔ በጭራሽ ማላቃችሁ ወንዶች ሲያለቅስ ራሱ እኔ ይንባ ነው የሚወሉ እኔ አሉድም ወንድ ልጅ ሲያለቅስ አሉድም። እናቴ ብዙ ወንድ ወልዳለች። ስለዚህ እኔ ወንዶችን ወንዶች ሲያለቅስ እኔ ሊባ አይችል እውነት ለመናገር ማለት ነው እኔ አሉድም። ግን መቼም ቢሆን ማለት ነው ለሴት ልጅ ወንድ አያለቅስም፣ ግን አንዳንዴ በጣም የተጎዳ ከሆነ በጣም የሚወዳት ከሆነ ልቡን አሳልፎ የሰጠው ሰው ሲኬድ ያለቅሳል። ለምን ጥሩ መስላችሁ ሰው ላይ ገብታችሁ በኋላ መጥፎ በሄሪ ማሳያት ይሄ ጥሩ አይደለም። ጥሩ ከሆናችሁ ጥሩ ነው፣ ክፉ ከሆናችሁ ክፉ ናችሁ። በቃ ማስመሰል የምንድነው? የምን ማስመሰል ነው? አንቺ ጥሩ ሆነሽ ያ ሰውን ክፉ አረጋለሁ ብለሽ አስበሽ ከመጣሽ ፈጣሪ ራሱ አይወድም። የምሬ ነው ምላችሁ። በቃ እስከ ሚትሞች ድረስ ግን የሰው ጥሩ አይደለም። ንጹሕ እውነትን ንጹሕ ሰው ከሆን ማለት ነው። ሰውን በንጹሕ ልብ አሚኒ። በቃ ሰውን በንጹሕ ልብ ውደጂ። ዝም ብለሽ አሁን ጥርጣሬ ምናምን ላይ ገብተሽ ማይሆን ነገር እያወጣሽ እያወጣሽ የአንቺ የሚሰጠው ቦታ እየጠፋ ይሄዳል እንጂ እየተጨመረ አይሄድም። ክብርሽን ዝቅ የሚያደርግ ነገር ነው፣ አንቺ እራስሽ የሚታይ ማለት ነው። ይሄ ሰው ያጣል ብለሽ ክፉ ትሰራለሽ እንጂ ያ ሰው መቼም ቢሆን የሚያገኘው ነገር ወደኋላ ፈጣሪ ይጠብቃል፣ ያ ሰውን ማለት ነው። ሰውን ለመጣል ባት ሞክሩ ይሻላል። ለክፉዎች አሳልፋችሁ አትስጡ፣ በቃ